ካሌብ እና ሊዱ አብረው ሆኑ። የካሌብ አባት ሚስት ህንዳኔ እንደነጠቀ ሁሉ አንተም ደግሞ የእሱን ሚስት ነጥቀ የራስህ ማድረግ እና ማሸነፍ አለብህ እያሉ በተደጋጋሚ ሲመክሩት ነበር። በስተ መጨረሻም ካሌብ ሊዱን የራሱ አደረጋት። የካሌብ አባት ሊዱን እንዳያት ነበር የወደዷት። ይችም ደግሞ ለልጄ ትገባዋለች ሲሉ ነበር ያሰቡት ዳኒንም ደግሞ ከዚህ ውጪ በምንም አይነት መንገድ ልንበቀለው አንችልም። ስለዚህ በዚህ መንገድ ነው እሱን መበቀል ያለብን። የራስ የሆነን ሰው መነጠቅ ስሜቱ ምን እንደሆነ በደንብ ማወቅ አለበት እያሉ ለካሌብ በተደጋጋሚ ሲመክሩት ነበር። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። የግፈኛዋ ሴት እና የሰራተኛዋ ፍጥጫ የተሰኘው ድራማ ክፍል ሀያ ስድስትን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ዳኒ አሁን ላይ ሚስቱን ተነጥቋል ማለት ነው። ግን እዚህ ጋር ጥፋት እያደረገው ምንድን ነው? ጓደኛውን ሊዱን ወደ ቤት ይዞ መምጣት አልነበረበትም። ይዘህናና አስተዋውቀን፣ ቤተሰብ ስታስተዋውቃት እሷም ደግሞ አንተ ላይ እምነት ሊኖራት ይችላል በማለት እሱን እንግዲህ ወደ ቤት ይዟት እንዲመጣ አድርገውታል ማለት ነው ወደ ቤትም ከመጣች በኋላ የካሌብ አባት እንዳዩት ነበር የወደዷት ማለት ነው። ይችማ ለልጅ ትገባዋለች ብለው ካሌብ የራሱ እንዲያደርጋት በተደጋጋሚ ሲገፋፉት ነበር። ካሌብም ደግሞ ከአስተያየቱ የወደዳት ይመስላል። እንግዲህ ዳኒ አሁን ላይ ሚስቱን ወደዛ ቤት ይዞ መምጣት አልነበረበትም። በተደጋጋሚ እሱ ሳይኖርም እየተደዋወሉ እቤት ትመጣ ነበር። እንግዲህ መጨረሻ ላይ የካሌብ አባት ሊዱ ጋር ደውለውላት ወደ ቤት መጣ፣ ነበር ዳኒ የመጣው። እንግዲህ ዳኒ ሲያያት ሊዱን በጣም ደንግጧል። ሊዱን ደግሞ እንደዛው። ምክንያቱም ሳትደውልለት እና ሳትነግረው ነበር ወደዛ ቤት የመጣችው። እሱም ደግሞ እንዴት ልትመጣ ቻለች የሚለው ነገር ትልቅ ጥያቄ ሆኖበታል። የካሌብ አባትም እንግዲህ ተቀመጥ ካሉት በኋላ እንዴት ልትመጪ ቻልሽ አልደወልሽልኝም እኮ ሲላት የካሌብ አባትም ደግሞ እዚህ ቤት እኮ ስትመጣ ግዴታ መደወል የለባትም ከዚህ በኋላ ቤተሰብ ነን፣ ልጃችን ናት። ስለዚህ በፈለገችው ሰዓት መምጣት ትችላለች አሉ የካሌብ አባት። ዳኔም አዎ እሱ ስልክ ኖት፣ ግን እንዴት ሳትደውልልኝ መጣች ብዬ ነው በማለት ዳኔ ቅሬታውን ያቀርባል። የካሌብ አባትም ደግሞ ችግር የለውም በፈለገችው ሰዓት መምጣትና መጫወት ትችላለች አሉ። እንግዲህ መጀመሪያ ላይ የካሌብ አባት ወደ ቤት እንድትመጣ ስልክ አውጥተው ሲደውሉላት ካሌብ በዚህ ሀሳብ አልተስማማም ነበር። ይሄ አግባብ አይደለም፣ ይሄ በጭራሽ የማይሆን ነገር ነው እያለ አባቱን ሲከላከላቸው ነበር። የካሌብ አባት ግን ከዚህ ውጪ ምንም አይነት እሱን የምንበቀልበት መንገድ የለም፣ ልጅቱም ደግሞ በጣም ጥሩ ልጅ ናት፣ በዛ ላይ ደግሞ አሁን እኛን ስላስተዋወቃት እሷ በጣም እሱን ተስፋ አድርጋለች በእሱም ላይ ደግሞ ትልቅ እምነት ጥላበታለች እና በጣም ነው የምታሳዝነው። እሱንም ደግሞ ከዚህ ውጪ ምንም አይነት መበቀያ መንገድ ልናገኝ አንችልም፣ ስለዚህ ነቃበል በማለት ስልኩን አውጥተው ደውለውላት ወደ ቤት እንድትመጣ አድርገዋት ነበር። ወደ ቤት መታም ሶስቱ ቁጭ ብለው ሲያወሩ ነበር ዳኔ የመጣው አሁን ላይ ቲና ስልክ ሲደወልላትም ሆነ ቴክስት ሲደረግላት እየመለሰች አይደለም። በዚህም ደግሞ ዳኔ በጣም ተናዷል። የምትፈልገውን ነገር ካገኘች በኋላ እንዴት እኔን ትተወኛለች፣ ይህንን ቤት ለብቻው ልበላ በማለት ዳኔ እየተናደደ ነገር ግን ደግሞ ለብቻው በራሱ መንገድ ከዚህ ቤተሰብ ገንዘብ መቀበል እንዳለበት እያሰበ ፍቅረኛውንም ወደ ቤት ይዘው ከመጣና ካስተዋወቃት በኋላ ምናልባት ደግሞ ሳገባ የሆነ ነገር ሊረዱኝና ሊያግዙኝ ይችላሉ በማለት ጉጉት አለው። ዳኔ ቤት ውስጥ የሚያውቀው በጣም እንደሚወዱትና እንደ ልጃቸው እንደሚያዩት ነው። እየተጫወቱበት እንደሆነ በጭራሽ ምንም የሚያውቀው ነገር የለም። ዳኒ በጣም ተጠራጣሪና አስተዋይ ሰው ሲሆን፣ ነገር ግን ቴና ደግሞ ምንም ጥርጣሬና ማስተዋል የሚባል ነገር የላትም። በተደጋጋሚ ያልሆነ ነገር እንዳታደርግ ሲመክራትና ካልሆነ ስህተት ሲጠብቃት ነበር። የካሌብም አባት ደግሞ በተደጋጋሚ እንዲነቃና እንዲያስተውል እያደረጉት ነበር። እሱም መጠርጠር እና ምናልባትም ደግሞ እየተጫወቱበት ሊሆን ይችላል የሚለውን ሀሳብ ሲያስብ፣ ቴና ደግሞ ይህንን ሀሳብ ታከሽበታለች። አሁን ደግሞ ጭራሽ ጥርጣሬው ጠፍቷል። ምክንያቱም አሁን ቴና ቤቱ ተፈርሞ ስለተሰጣት አባትየው ምንም ነገር እንደማያስታውስ እና ካሌብ ምንም አይነት ነገር እንደማያውቅ አድርጎ ነው የሚያስበው። ስለዚህ ይህንን መንገድ ተጠቅሞ ደግሞ እሱ በራሱ መንገድ የሆነ ነገር ማግኘት እንዳለበት እያሰበ ነው ነገር ግን አሁን ላይ ካሌብ እና ሊዱ በተደጋጋሚ ለብቻቸው እየተገናኙ ማውራትና መገናኘት ጀምረዋል። አሁን ላይ ካሌብ የዳኒን መጥፎ ጎን ወይም ደግሞ ለሊዱ እንደማይሆናት ማሳየት እንዳለበት አባቱ በተደጋጋሚ ስለመከሩት፣ አሁን ላይ ካሌብ ዳኒ ለሊዱ እንደማይሆናት እና መጥፎ ጎኑን ለማሳየት የሚችለውን ሁሉ እያደረገ ነው። የካሌብ አባት ሊዱን በጣም ጥሩ አፍቃሪ እና ለትዳር በጣም ጥሩ እና መልካም ሴት እንደሆነች እና ምናልባት ከካሌብ ጋር ቢጋቡ እና አንድ ላይ ቢሆኑ ጥሩ ህይወት እንደሚኖራቸው እያሰቡና በተደጋጋሚ ደግሞ ይህንን ነገር ለካሌብ ሲነግሩት እና ከእሷ ጋር ቢኖር በጣም ጥሩ ህይወት እንደሚኖረው እና ዳኒም ደግሞ ያንተን ሚስት የእሱ በማድረግ አንተን ሲያናድድ እንደኖረ እሱንም ደግሞ በዚህ ሲናድድ እንደማየት ምንም የሚያስደስት ነገር የለም። በዛ ላይ ደግሞ በእሱ ላይ የጣለችውን ተስፋ አንተ ትሰጣታለህ በማለት የካሌብ አባት ካሌብን ሁልጊዜ ይመክሩታል። ዳኔ ቲናን ለገንዘብ ብሎ እንደቀረባት እና ለትዳር የሚፈልጋት እንግዲህ ሊዱን ነው። ሊዱን በጣም እንደሚወዳት ለሷ ብሎ እዚህ ነገርም ውስጥ እንደገባ ማለትም ለሷ ላይ የተሻለ ህይወት ለመስጠት ብሎ ይህንን ነገር እንደጀመረ በተደጋጋሚ ሲናገር ነበር። ነገር ግን ደግሞ ሊዱ ደግሞ ገንዘብ ከትዳር በኋላ የሚመጣ ነገር እንደሆነ ለሰው ልጅ ዋናው ፍቅር እና መተሳሰብ እንደሆነ እየነገረች አንድ ላይ እንዲሆኑ ተጠይቀው ነበር። ዳኒ ግን ይህን የማደርገው እኮ ለአንቺ ለተሻለ ህይወት ለመስጠት ነው። አንቺ ከኔ ጋር መኖር ከጀመርሽ በኋላ ምንም ነገር እንዲጎድልብሽ እና ምንም አይነት ነገር እንድትሰሪ አልፈልግም እኔ ብቻ እየሰራው እንዳኖርሽ ነው መፈልገው እያለ ነበር። እሷም እንግዲህ ብዙ ጊዜ እሱን መጠበቅ እንደሰለቻት እና ከዚህ በኋላ ልትታገሰው እንደማትችል እየነገረችው ነበር። እሱ ግን ጠብቀኝ፣ ትንሽ ጊዜ ብቻ ነው እያለ አጉል ተስፋ እየሰጠ እንድትጠብቀው እያደረጋት ነበር። የካሌብ አባት እንግዲህ በጣም አስተዋይ እና ትዕግስተኛ የተረጋጉ አባት ናቸው። ሊዱን ለመጀመሪያ ጊዜ እንዳዩት ነበር ገና ጥሩ ልጅ እንደሆነች የተረዱት ማለት ነው። በገንዘብ የማታምን እና ለትዳር መልካም እና ጥሩ ሴት እንደሆነች ተረድተው ይህን ነገር ደግሞ የሚገባው ለካሌብ ነው በማለት እያሰቡለት ማለት ነው። እናም የሊዱን አጉል ተስፋ ካሌብ በመጠቀም ካሌብ የራሱ እንዲያደርጋት እየመከሩት ያሉት ማለት ነው። ምናልባትም እንግዲህ የካሌብ አባት እንዳሉት ሊዱን ካሌብ የራሱ ሊያደርጋት ይችላል። ምክንያቱም ዳኒ መቼም ቢሆን ሞልቶለት ሊያገባት አይችልም። እሱ የሚፈልገው ከዛም ቤት ብዙ ገንዘብ ማግኘት ነው። ይሄ ነገር ደግሞ በጭራሽ መቼም ሊሳካለት ስለማይችል ሊዱን ሊያገባት እና የራሱ ሊያደርጋት አይችልም ማለት ነው። ሊዱ ደግሞ እንደተናገረችው እሱን መጠበቅ እንደሰለቻት እና ከዚህ በኋላ እሱን መታገስ እና መጠበቅ እንደማትችል እየነገረችው ነበር ማለት ነው። እንግዲህ ቴና ደግሞ ዳኒን በጣም ነው የምትወደው። እንግዲህ አሁን ላይ ቴና ይህን ነገር ማለትም ዳኒ የራሱ የሚላት ሴት ሌላ እንዳለችው ስትሰማ ምን ይሰማት ይሆን? እሷ እንግዲህ ከዳኒን በጣም ስለምትወደው ምናልባትም ደግሞ በካሌብ ላይ ያደረገችው ግፍ ለእሷ ደግሞ በዚህ መንገድ የምትቀጣበትና ካሌብ ላይ ስታደርግ የነበረውን ነገር ሁሉ ዳኒ ሲያደርግባት ስታይ ልክ ካሌብ እሷን እያየ እንዴት ይናደድና ምን አይነት ስሜት ይሰማው እንደነበረ በዚህ በኩል እሷ ልትቀጣበት ይገባል ማለት ነው። በዛ ላይ ደግሞ እንግዲህ ካሌብ ሊዱን የራሱ ካደረጋት በኋላ የራስን ሰው ማጣት ምን አይነት ስሜት እንዳለው ደግሞ ዳኔ በዚህ በኩል ይማርበታል ማለት ነው። ሁለቱም በራሳቸው በሚወዱት ሰው መልሰው ቅጣታቸውን እና የእጃቸውን እንደሚያገኙ ምንም ጥርጥር የለውም። እንግዲህ ሰው የዘራውን ነው የሚያጭደው ጥሩ ዘርን በመልካም መሬት ላይ እየዘራ ሰው በኋላ ፍሬው ያማረ እንደሚሆን ሁሉ ዘሩን ደግሞ በማይሆን መሬት ላይ እየዘራ ሰው ደግሞ መጨረሻው እንክርዳድ ማፈስ ነው ማለት ነው። ስለዚህ ቴና እና ዳኒም ደግሞ እነሱ ባደረጉት ልክ በኋላ ቅጣታቸውን እያገኛሉ የሚወዱትን ሰው ማጣትና እና ባመኑት ሰው መገፋት ምን ያክል ዋጋ እንደሚያስከፍል በዚህ በኩል ይረዳሉ። እንግዲህ ውዴታ ላይ ቤተሰቦች አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ሁልጊዜም ለሰዎች መልካም ማሰብ እና መልካም ማድረግ የሁልጊዜ ተግባራችን ይሁን። በሌላ ቪዲዮ እስከምንገናኝ መልካም ቆይታ